እንትን ፕራንክ ነው ብሉኝና፣ አንተም የሆነ ፕራንክ አይደለም፣ አትቀልድ። ታያለሽኝ የሆነ ነው ምናምን ተደርጓል። ቀልዳ ታርጎም ደብሮናል ሁላችንም የረሳሁት ነገር ግን ጽጌ ዛሬ ማን ሊሞት ነው? እንደዚህ ፋ ብለሽ የመጣሽው ሀቢብቲ ሽፍንፍን ብለሽ የቤትን በቤት ሆነሽ የመጣሽው ማለት ነው። ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያልጉኝ። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ፣ በቅድሚያ ቀረጻው በጣም ያምራል ዛሬ ማለት ነው። ያው እኔ ሰማያዊ ነገር ስለምወድ ከአለባበስ እስከ ክለር ሰማያዊ ስላደረጉት ተመችቶኛል ማለት ነው። በመቀጠል እንግዲህ ኢሳ ከ ጉዞ ቀረ። እኔ ራሱ የሚገርማችሁ ከእናቴ ከምዬ ተለይቼ ስመጣ እንደዚህ ያለ አለቀስኩም፣ እንደዚህ ያለ ከፋኝ። እውነቴን እምነግራችሁ ምነው መንግስተ ሰማያት አረጋችሁት። ዱባይ ይሄን ያክል ዱባይ ዱባይ ዱባይ ዱባይ ዱባይ ዱባይ ጌታዬ፣ ትዕግስቱን ስጠኝ። በዚህ አጋጣሚ በጣም ብዙ ኮሜንቶችን ለማየት እየሞከርኩኝ ነበረ። የእኛም ልጆች አንዳንድ ገብታችሁ ብዙ ጻፋችሁ አላችሁ፣ በተለይ በአብርሽ ላይ ያላችሁን ቅሬታ እየገለጻችሁ ትገኛላችሁ። እውነት ለመናገር የሁላችንም ነገር ነው ይሄ ነገር፣ ግን ደግሞ የሁላችንም ቅሬታ ነው። ቢሆንም ደግሞ ምንም ማለት አይደለም ልጃችን ፍቅርዬ ሰምታን እውነት አክብራን ወደ ራሷ ተመልሳ ከነሱ ድራማ ስለወጣች በጣም ደስ ብሎኛል እንጂ መቋጫው ይሄ እንዳልነበረ እኔ እናንተም ሁላችንም እናውቃለን። የተጀመረው ድራማ መቋጫው ይሄ ያ አልነበረም፣ ገባችሁ። ግን ደግሞ ከዚህ ነገር በመውጣቷ ደስተኛ ነኝ። የፈለጋቸው ኒርስ በርሳቸው እንደፈለጋቸው ይሁኑ ማለት ነው። ከፉፉይ ጋር ብትጣረቅ ችግር የለብኝም እና ግን ያው አሁን ላይ አብርሃም ጥንቅቅ አድርጎ የራሱን ሕይወት በመኖሩ ብዙዎቻችን ይሰማናል። እንደ ማንኛውም ሰው ለምን ለሱ ብላ ነበረ ብዙ መስዋዕት የከፈለች እዛ ጋ የነበረውን ነገር፣ እሱ ደግሞ የራሱን ሕይወት ጣልቃ አስገብቶ እዚህ ላይ እንትን ማለት አልነበረበትም። ግን ደግሞ ግዴታ ነው። ልጅቷ ተለይ ስላልናት በቃ ተለይታለች፣ አለቀ። ቤተሰቡን ኦዲየንሱን የሚያከብር ሰው እንደዚህ ነው የሚነግረውን ነገር ይሰማል። አንደኛው ኦዲንሳችሁ ራሱ ሥርዓት ሲኖረው እና የዩቲዩብ ባለቤትም ሥርዓት ይኖረዋል። ኦዲንስ ነው ሰውን የሚያበላሸውም ሆነ የሚያስከብረው ማለት ነው። ፍቅርዬ ሁሉንም ጎዶሎቿን ከእግዚአብሔር በታች በቅርቡ እያስተካከለች ታሳያችኋለች ማለት ነው። እናንተ የሚጠበቅባችሁ መታገዝ ቻናሏን ኮፒ ሊንክ ሼር ላይክ እያደረጋችሁ ማበረታታት፣ ጎዶሎ እንዲሞላ በጸሎት ማሰብ እንጂ ፍቅርዬ ምንም ከእግዚአብሔር በታች እኛ የምንላትን የማታስተካክለው አንዳችም ነገር የለም አስረግጬ የምነግራችሁ። ነገር ግን በጣም ትቸኩላላችሁ። እዚህ ጋ ሕይወት ነው። ገባችሁ? ነገሮችን በቃ ባንዴ ባንዴ ባንዴ እንድታደረግላችሁ የምትፈልጉት ነገር አለ። ያ ደግሞ ጫና መፍጠር ነው፣ እሷ ላይ ጭንቀት መፍጠር ነው። ለእኛ ተጨንቃ የምታደርጋቸው ብዙ ነገሮች እያሉ ለምንድን ነው መረዳት ያቃተን ማለት ነው። የውጭ ሰው አይረዳትም። ደግሞ እኛ ውስጥ ያለነው ሰዎች ልንረዳት ይገባል። እውነት ለመናገር እንጂ ፍቅርዬ ዝም ብላችሁ ይዋት። ከመጣይ ጀምሮ ኦዴንሷ የሚላትን በሙሉ እያከበረች ነው ምትሄደው። እንደ ቤተሰቧ ነው የምታየን ገባችሁ። ስለዚህ ከሱ ጋር ተለይ ስላልናት ተለይታለች። በቃ ይሄ ነገር ይቋጭ ብለናል፣ ብዙዎቻችን ታቃላችሁ፣ ጫና ፈጥረናል። ጫናውን ሰምታ ይሄ ነገር አቁሟል ማለት ነው። የተወሰነውም ነውም ከአብርሽ ጋር በመሆኗ ስናጨበጭበ የነበረው መስራት አለባት ብለን ስላመንን እንጂ የሰው እንድት ነጥቅም እኛ አንፈልግም ሲቀጥል ደግሞ የተፋችንም እንድት ልስም አንፈልግም። እንደገና ደግሞ ባላት ሕይወት ኩሩ እንድትሆን አድርገን ነው እኛ ኦዲየንሶች አዚጋ ያደረስናት እንጂ ኦዲየንስን እርስት የምታረግበት ነገር ይዛ እንድትጓዝ አላደረግናትም። አሁንም ይህ ሰርግ ላይ እንግዲህ በጣም ብዙዎቻችሁ ጽጌን እየወቀሳችሁ እቺ በቃ የሆነ ማለት መጥፎ ሴት አርጋችሁ የምትወስዱ ብዙ መነገር የምትጽፋላችሁ። እንዴ እዚህ ጋር እኮ ጽጌ ብቻ አይደለችም። ለሁሉም ነገር እኮ ጽጌና ዳኔ አይደለም ተጠያቂ አብርሽም ቢሆን ወዶ ፈቅዶ ነው እየሰራ ያለው እዚህ ጋር ማለት ነው። ስለዚህ እነሱ ሰርጉ ላይ ቢቀሩ ምናምን ምናምን የምትሉት በአሁኑ ሰዓት እኮ እነሱ ናቸው በቃ ጭራ፣ እነሱ ጭራ ማለት ናቸው። ለእነሱ ማለት ነው አብርሽና ሩታ እየተመሩ ያሉት በእነሱ ነው በዚህ ሰዓት። ያ ማለት ምንም አይነት በቃ አይዲያ ራሱ የላቸውም። ስለዚህ እነዚህ ልጆች ስራ እንዲሰሩ የምትፈልጉ ከሆነ እናንተ እኔ ስለ እኛ ቤተሰብ ሳይሆን የማወራው ስለ እናንተ ስለ በጎቹ ማለት ነው። እኝኝ አትበሉ፣ ዘጠና ጊዜ እንደ ማስቲክ አታኝኩ። እንዲሰሩ ከፈለጋችሁ ከነሱ ራቁ፣ ከነሱ ራቁ አትበሉ እነሱ ተስማምተው እየሰሩ እስከሆነ ድረስ ማለት ነው። እኛ ፍቅርዬ ከአብርሃም ራቂ ያልንበት ብዙ መንገዶች ስላሉ፣ ብዙ መራቂ ያለባት ነገሮች አሉ። አንደኛ የነበራቸው የቀድሞ ህይወት፣ ሁለተኛ በሰው ዘንድ በቃ ብዙም እንዴት ነው አንድ ሰው አይቶ የሚፈርደው ነገር ስላለ ከላይ ያለውን እንጂ ከውስጥ ያለውን የሰው ልጅ ማየት ስለማይችል ነው። እንድታቆም ክብሯን ጠብቃ እንድትኖር የፈለግ ነው። ጽጌና ዳህኒ ግን በአብርሽ ህይወት ውስጥ ምንም አይነት ነገር አልነበራቸውም። ከመጀመሪያው ጀምሮ በድራማ ነው የመጡት። ጽጌ ሩታን ከነ መፈጠሩ አያውቃትም። ሩታም አዲስ አበባን ከነ መፈጠሩ አታውቅም። የምታውቀው ዘንድሮ ነው። በቃ በባስ መጣች፣ እግዜር አደላት፣ ተደላደለች፣ ኖረች፣ አለቀ። ቤተሰቦቿንም በአንዴ እርም አርጋ ረሳች ማለት ነው። ገባችሁ? ስለዚህ ይሄ ነው ያለው ነገር ማለት ነው። እና ብዙም እንደዚህ ጽጌ ላይ የሆነ ነገር ባትናገሩ ደስ ይለኛል። ሲቀጥል ደግሞ ድራማቸውን ሊጀምሩ ፈልገው እንጂ ኢሱ ብቻ ተመርጦ ከዛ ውስጥ የሚቀርበት ምክንያት ያለ አይመስለኝም፣ እኔ ሳስበው ማለት ነው። ለማንኛውም እንኳን ቀረ እዛ ዱባይ ሄዶ ዱባይ መጥተው ደግሞ እዚህ በሀገሪቷ ህግ መሰረት ሌላ ችግር ፈጥረው እንዳይሄዱ ማለት ድራማ እንሰራለን ብለው መቅራቱ ጥሩ ነው። እሱ ደግሞ እዛ ጥሩ ድራማ ቀምሮ ይጠብቃችኋል ማለት ነው። ኢትዮጵያ እንዳታስቡ እናንተ መታችሁ ድረስ የፋንሻ ፋሚሊ አንድ ልጅ የጻፈችን ኮሜንታዊቲ በሳቅ ነው ሞት በቃሩታ ነይሳ ኢትዮጵያ ይቅሩ፣ እናንተ ደግሞ ተወደሳችሁ ተመለሱ ብን ጽፋለች ማለት ነው። ከዛ ደግሞ እንዲሁም ብዙ ብዙ ብቻ እንዲ ብዬ የማለላቸው ብዙ ኮሜንቶች አይቻለው። ለመጣ ስቤ ነበረ በራሴው ምላስ ለፍልፌ በወጣ ይሻለኛ ብዬን እንጂ በጣም አስደማሚ የሚባሉ ኮሜንቶች ይጻፋሉ። እንዲሁም ደግሞ በቃ ሁሉን ነገር ስግጥ ያለ ባህር ያለባችሁ በጎቹ እኔ በጣም ከሚያናድደኝ ባህርያችሁ ስግጥ ያለ በቃ አንድ ነገር ካያዛችሁ የሚያቅለሸልሽ ባህሪ ነው ያላችሁ፣ የማትለቁት ነገር ፍቅርዬ። አሁን ትናንትና በሰራችሁ ድራማ እንትን ላይ እነሱን ለማስታረቅ በሰራችሁ ቪዲዮ ላይ እሷን ሞተች እያላችሁ እያቀናበራችሁ ቲክቶክ ላይ ስፖስቱ አየን። ምን ነው እናንተ እንዲ የሷ መውደቅ እንዲ ያስደስተናል አላችሁ እንዴ? አታዩዋትም? እንደ እየወደቀች ስትነሳ ፈጣሪ በቃ ከፍ ከፍ ሲያደርጋት እንዴ ምንድን ነው እናንተ? ፈጣሪ ከእሷ ጋር እንደሆነ እኮ በጥቂቱ ራሱ ማወቅ ትችላላችሁ። ጥቂት ነገር እንኳን አይታችሁ ራሱ እኮ መረዳት ትችላላችሁ። ገባችሁ? ግን እናንተ ስለማይገባችሁ ነው፣ ያው ድንጋይ ላይ ውሃ ማፍሰስ ይባል የለ። በግ ምንም አያውቅም ሲጀመር፣ እናንተ ላም ናችሁ። ላም ራሱ ለነገሩ ወተት የምትሰጠው ምግብ ሲሰጣ ነው። እናንተ በነፃ ነው የምሰጡት ሁሉን ነገራችሁን ደሞ ኮሜንት ምን አየው መሰላችሁ? የአብርሽን አንገት ወርቂውት ደሞ ዱባይን የተገዛለት እንዳትሉ ይላል። እናንተ እኮ እየነገራችሁ ነው የምትሰጡት። እኛ ምን አገባን? ስጡ ስጡ። ነገ መታችሁ ያው ባሌን ፈታው ሚስቴን ፈታው አይ ወንዶች እንኳን ይሉም ባሌን ፈታው ነው ሴቶቹ ማለት ነው። ስራዬ ተባረርኩ በእሱ ብዬ እንደዚህ ሆንኩ ምናምን እንዳትሉ ብለን ነው እንጂ እኛ መብታችሁ ነው። እኛ አገባንም ገባችሁ ግን እዚህ ቤት ቪዛ መቅረት እኔ እናት ስለያትና ስደት ስመጣ እንኳን እንደዚህ አልንኩም። የዱባይ ቪዛ ማግኘት ብርቅ አይደለም። በቃ ሳምንትናና ለመዘን ለመዘን ሳርጉድ ሳምንት አርጉታ ምን ችግር አለው? በቀጣዩ ሳምንት አርጉት። በቃ ሲጀመር ቪዛ ከወዲሁ ነው መዘጋጀት ያለበት እንጂ ማን እንደሚቀር ማን እንደሚመጣ ለማወቅ እንዴት ነው ሁለት ቀን ሲቀረው ቪዛ የሚመጣው? ጋይስ እንዴት ነው ይነገር። ያዋጣል፣ ያስኬዳል እንዴ? ካስኬዳችሁ እንዳስኬዳችሁ። ለማንኛውም ብዙ ብዙ አትከፉ፣ ለማለፍ ፈልጌ ነው በእናንተ እንትን። እኔ ለማንኛውም እኔ ፍቅርዬን ብቻ አትንኩብኝ። ፍቅርዬን ካልነካካችሁብኝ ወደዛ ሰፈር ባልመጣባችሁ ደስ ይለኛል። ግን ስትነካኳት፣ በቃ እኔም ንኪ ንኪ ይለኛል፣ ደስ አይለኝም። በቃ ያመኛል፣ ያንቀጠቅጠኛል፣ ያንዘፈዝፈኛል። ገባችሁ? እና በቃ አትናገራቸው እነሱን። እንንንንን ከምትሉ ከሆነ ዘም ዘም። ስለ ፍቅርዬ ኮሜንት ላይ እኔ ገብቼ ያለው ኮሜንት ይቅርታ አድርጉልኝና ኮሜንት አያለውኝ። ምክንያቱም ወዳጅና ጠላት መለየት ስለምፈልግ ማለት ነው። ሄዳችሁ ኮሜንት ከጻፋችሁ እኔም ዝም አይደለም። ምክንያቱም በቤቷ መጣችሁ ይሁን በሱም ቤት በሌሎችን ቤት ሄዳችሁ ይሁን ስለሷ ስለማይመለከታችሁ ማንሳት አትችሉም። እሷ መናገር አትችሉም። ቪዲዮም ቢሆን ስለሷ አትስሩ በቃ ቲክቶክ ላይ እየወሰዳችሁ የሆነ ተቃጠላችሁ፣ ተንገበገባችሁ ማለት ነው። በግድሙ ይችልን በግዱ ደቂልን እንዴ! እሷ እኮ የማያንቀላፋ አማት ነው፣ አምላክ ነው እስካሁን የሚጠብቃት ከዚህም በኋላ የሚጠብቃት። የእናንተ አፍማ ቢሆን እኮ ገና ድሮ ነበር የምትወድቀው። ገና የመጣች የመጣች የመጀመሪያው ቪዲዮ ማለት ነው፣ ብዙ ስትሏት፣ ብዙ ስትናገሯት ወይኔ። የማያልፍ እኮ የለም እናንተ፣ ግን እኛ የማያልፍ እየመሰለን ነው እንጂ ሁሉ ነገር ያልፋል። የእውነት እያያችሁት ነው። በአመት ውስጥ የት እንደደረሰች እግዚአብሔር ገና ከፍ ያደርጋታል። ገና በቅርቡ ስንት ነገር ታያላችሁ፣ ጠብቁ። ለማንኛውም ላይክ፣ ሸር፣ ሰብስክራይብ አድርጉ ቤተሰቦች። አስር ሺህ ንግባ። ወዳችኋለሁ። መልካም ጊዜ። ቻውቻው